አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ የተከበሯችሁ የአዲ ሀይቅ ቲዩብ ተከታታዮች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ከችበ እያለ በምሽቱ ማለት ነው። እንግዲህ ወድና የተከበራችሁ ቻናሌ ቤተሰቦች እንደምታበረታቱኝ እየበረታታችኝ እንደሆነ ከልብ አመሰግናለሁ። ሀባይቦች ኢንሻላህ ሰብስክራይብ አድርጉኝ፣ አበረታቱኝ። መልካምነት ለራስ ነው እያልኩኝ ወደ መጣሁበት አጀንዳ ስሄድ እንግዲህ ቃል ላይ ሀዩ ስታለቃቅስብን ነበረ። ነገር ግን ሰኢድ ከሀዩ ጋር ተገናኘ። አልሐምዱሊላ ሰኢድ እንግዲህ በሰላም ሀገሩ ገብቷል፣ አዳማ ማለት ነው። አብራችሁ ቆዩ። ሱመያ የት ናት የሚለውን ነገር፣ ሁሉን ነገር ነግራችኋለ። ሆይ እንዳይ ወደ ዋናው ነገር እንግዲህ ሰኢድ ሆይ ከጎንደር ከመጣ በኋላ ወደ ነው የተመለሰው ማለት ነው። ሱመያ እንግዲህ ወደ አዲስ አበባ ተመልሰህ እንገናኝ ልጆችን ላሳይህ እንዳላለችው ሁሉን ነገር ይቅርብይ ብሎ እንግዲህ ከሁለተኛው ሚስቱ ጋር አዩ ጋር ሂዷል ማለት ነው። ይህ እንግዲህ ሳር ስህተት ነው የሰራው ብያ አስባለሁኝ። ምክንያቱም ሱመያ እንዲትርቀውና በቃ ልጆቹ እንዲታርቀው የፈለገ ይመስለኛል ማለት ነው። እና እንግዲህ ሰኢድ ከዛም በኋላ እንግዲህ እንዳያችሁት አምሮበትና ምር ድምቅ ብሎ ነው የመጣው ማለት ነው። ከረብተው በኋላ አዩ ጠዋት ስታለቃቅስ ነበረ፣ እኡ እያለች ነበረ። ሱመያ ስትሳደብ ነበረ፣ እቺ ሰላቢ ምናምን እያለች ራሷ ሰላቢ ሆነ የሰው ባልቀምታ። ሱመያ የተሳደበች ነበረ። ሱመያ እምኗ እኮ አትደርስም እውነት ለመናገር ማለት ነው። ሱመያ እሷን ሀዩን ራሷ ታስጠነቅቃት ይሁን እንጂ ተሳርባት ታቅም። እች ግን ምላሷን አሽሮ ስትሳደብ ነበር፣ ሰይር የለም ገዘት ነበረ ማለት ነው። ሰኢድ ግን አጠገቧ ነበረ፣ እንደውም ቪዲዮ የሚቀርጣት እሱ ሳይሆን ይቀራል እና ለኩላልን እኛ ዋናው ነገር ሰላም መምጣትን ነው። አንደኛ ሀገራችንን ወንድሞቻችንን ሰው አጋች ሰው ገዳይ እንደሆኑ ስትናገ ነበር ማለት ነው እና ያ ነገሯ ደግሞ በጣም ነው የሚያናደው አዩ ማለት ነው ስለዚህ ሚስህን ስነ ስርዓት ማስያዝ አለብህ አንተ እንዳልከው እንግዲህ ማሻላ ጥሩ ምስጋና ሰትሃል ማለት ነው እነመዋይሽ እና አንሻ ብዙ ብዙ እህቶች ስልክ ቁጥር እየደወሉልኝ ነበረ ቤተሰቦቻችን ጋር ሄድ ሱመየን ካላገኛ ጎንደር እያሉ ቤተሰቦቻችን ይቀበሉል ያሰናግዱል እያሉ ነበር ብሏል ማለት ነው እንግዲህ ስሙት ስሙ ማለት ነው እንግዲህ ማሻላ ተባረካላ ሰኢድ በሀቅ ላይ ስለ ቆምክ በጣም እናመሰግናለን። አዩ አዩ ግን በጣም ትገርማለች ማለት ነው። እና አንተ ግን እንደዛ ስላልክ በጣም ደስ ብሎናል። አዎ ሀገራችን ምንም ሰላም ባይሆን ምንም ቢሆን እኮ ሀገራችን ሰው አጋች አይደለም። ሰው ተቀባይ ተንከባካቢ ናቸው ማለት ነው። እንኳን አማቻቸውን አይደለም ማለት ነው። እና አልሐምዱሊላ እንኳን በሰላም መጣ። እንግዲህ ስልክህ ኔትወርክ እንዴት እንትን ዳታ እምቢ እንዳለህና እንደዚሁም እንደጠፋ ስልክህ ተነግራል ማለት ነው። እንሻላ ለበጎ ነው፣ ዋናው አንተ ደህና መሆንህ ነው። እንደዚሁም ደግሞ ጣዝማ ማር ይዤ መጥቻለሁ ብሏል ማለት ነው። ሰዬ ጎበዝ ነው ማለት ነው። እንግዲህ ጠዝማማሯ ያለችበትን ቦታ ገጠር አግኝቷት እስከምትቀፈቅፍ ድረስ ማር እስከምታርግ ድረስ እየጠበቀ መሰለኝ፣ እንደዛ ነው ያለው ሰኢድ ማለት ነው። እና ለሀዩ ማር ይዞላት መጥቷል። እንግዲህ እና ሀዩ ኬክ ጋር አስጋግራ ምናምን እንኳን ደህና መጣሁ ይልካ ምናምን እያለች ደስ ብሏት እየጨፈረች ነበር፣ ስልኩ ጠፋ ሲላት አለች ማለት ነው። የሚገርማችሁ ነገር ሪ ቆቆ አለች። አረ ቢስሚላ፣ ቀስ በይ እንጂ። የት ለመድረስ ነው? ለብር ነው እንዴ? ሰይዱን ያገባሽው እንዴ? ወደሹ ፈቅደሹ መሆን አለበት። ለገንዘቡ ከሆነ በጣም ተሳስተሻል። ምክንያቱም ገንዘብ አብሮ የሚኖር አይደለም፣ ጠፊ ነው። ስለዚህ እሱ ጠፍቶበት ነው። አሁን ሌላ ስልክ የያዘው አደለ። ስለዚህ እንደዚህ መጭ እሱ ያልተጨነቀው ነው ያንቺ፣ እንደዛ ልቀቁኝ፣ ንትን ፍለጡኝ ማለትሽ ምን ማለት ነው? እንዴት አግቷል፣ ምናምን ስት ስትዘባርቅ የነበረችው ሰው አዩ ማለት ነው። ይት አለ እልቅ ሱመያ ጠፍታናለች። ሱመያን ያየ ሰው አለ? ሱመያን እልቅ እንፈልጋት ማለት ነው። ይህ እሱ እንግዲህ እንዳለው ጠፍታኛለች ብሏል ማለት ነው። እንግዲህ ከሀረር እንደጠፋች ነው የነገረን። እንግዲህ ሱመያ የት ናት የሚለውን እኛም አጧጧፍ አለብን መጠየቅ አለብን። እውነት ስልክ ቁጥሩ ያላቸው ሰ ጠይቋት፣ ሀይቀትን ማለት ነው። ልጅ የያዘ ሰው ይቸገራል ብዙ ነገር አለው እና ብቻ እኔ ደስ ብሎኛ ሰኢድ ተመልሶ ስለመሰከረ ስለ ሀገራችንና ስለ ማንነታችን፣ አልሐምዱሊላህ። እንኳንም በሰላም ተመለስክ። ደግሞ በቅርብ ቀን ከሚስት ጋር ተገናኝተህ እንሻላ ነገሮችን ፈታችሁ አብራችሁ የምትሆንበትን ልጆችን የምትስም በስወጣ ስገባ ያ ቀን እጠብቃለሁ ማለት ነው። ሰሁኑ መጥፎ ነገር አይመኝም ማለት ነው። ነገር ግን ውሸት አይነፋም ማለት ነው። አዩ በጣም ዋሽታናለ። ብዙ ነገር ብላለ፣ ሰሄዶ ጠፋ፣ ሰሄዶ እንደዚ ነው ምናምን ብላ በአንተ የእቱ መታ ስትለፈልፍ ራሱ እኔ ራሱ ታዝቢያታለው ማለት ነው። እና በጣም አስቸጋሪ ናት። እና ሚስትን ስነስራ አትይዝልን ነው ምለው ማለት ነው። እና ብቻ ከባድ ነው እና እንግዲህ ውድና የተከበራችሁ ያህዲ የሀይቄቱ ተከታታዮች ውዶች ማሮቼ ያላችሁበት በሰላም ዳርቻ ሰላማችሁ ብዝት ይበል እያልኩኝ እንግዲህ፣ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። አበረታቱ። ሰላማችሁ ብዝት ይበል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ